ከኢትዮጵያ ጋር ያለስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ። ኢትዮጵያ በጊዜው ያልከፈለችውን የአንድ ቢሊዮን ዩሮ ቦንድ በተመለከተ በገንዘብ ሚኒስተር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለስምምነት ተጠናቀቀ። ገንዘብ ሚኒስትር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም፣ የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተሉ እንደሚችል አስታውቀዋል። ገንዘብ ሚኒስትር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው የድርድር ሁኔታ ያለስምምነት መጠናቀቁን ያስታወቀው ትናንት ማክሰኞው ጥቅምት 4 2018 ዓ ም ባወጣው መግለጫ ነበር። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት የተከናወነ ነው። ኢትዮጵያ 6.6 በመቶ ዓመታዊ ወለድ የሚከፈልበት እና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊየን ብር ቦንድ ለሽያጭ ያቀረበችው በ2007 ዓ ም ነበር። ኢትዮጵያ በ6.6 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊየን ብር ቦንድ ለሽያጭ ያቀረበችው በ2007 ዓ.ም ነበር። መንግስት በዓመት ሁለት ጊዜ በሐምሌና ታህሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲከፍል የቆየ ቢሆንም ከታህሳስ 2016 ዓ.ም አንስቶ ይህንን ግዴታውን አልተወጣም። በተጨማሪም ቦንዱ በታህሳስ 17 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህንንም ሳይከናወን ቆይቷል። ኢትዮጵያ ቦንዱ የሚመለስበትን ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች። በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ የኢትዮጵያ ልዑክ ዋይት ኤንድ ኬዝ የተሰኘውን የሕግ አማካሪና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎቹ ኮሚቴ በተመሳሳይ ድርድሩ ላይ የተገኘው ከሕግና የፋይናንስ አማካሪዎቹ ጋር ነው። በዚህ ድርድር የቦንዱን አከፋፈል ሁኔታን በተመለከተ የመጀመሪያ ዕቅዷን ያቀረበችው ኢትዮጵያ ስትሆን ኮሚቴውም የራሱን ዕቅድ በማቅረብ ምላሽ ሰጥቷል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከያ ስታቀርብ ኮሚቴውም ተመሳሳዩን አድርጓል። ኢትዮጵያ በብድሩ ወቅት ሁሉንም አበዳሪዎቿን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደቡ ባለፈበት ወቅት ይህንን መርህ በምክንያትነት ጠቅሶ ነበር። በቡድን ሀያ የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ አገራት የዕዳ ሽግሽግ ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር የሚኖረው ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግ አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎቹ መከፈል የነበረበትን ወለድ ለማዘግየት የወሰነው ይህንን ውል በመደበኛ አካሄዱ ማስቀጠል እፎይታ እንዲሰጡት ከጠየቃቸው ከሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ጥለዋል በሚል ነው። ሦስት ሳምንት ገደማ የቆየው ድርድሩ ሁለት አካላትን ፍላጎታቸውን በተመለከተ የመጨረሻ ስምምነት ላይ ሳይደርሱ እንዲቋረጥ መወሰኑን ገንዘብ ሚኒስትር በመግለጫው አስታውቋል። ገንዘብ ሚኒስትር ምንም እንኳን በዚህ ጊዜ በጉዳዮቹ ላይ የመጨረሻ ስምምነት ላይ መደረስ ባይቻልም ኢትዮጵያ ጉልህ የሆነ ማሻሻል መመዝገቡን ታምናለች ብሏል። ተደራዳሪዎቹና አማካሪዎቻቸው በድርድሩ ወቅት ለነበራቸው ተሳትፎ እንዲሁም ላሳዩት ገንቢ ባህሪና ግልጸኝነት አመስግነዋል። ሚኒስቴር መስሪያ ቤቱ በሁለቱ ወገኖች መካከል የቀረውን ክፍተት ለማጥበብ በቅርብ ጊዜ ውስጥ ውይይቶች ይቀጥላል ሉ የሚል ተስፋ እንዳለውን ገልጿል። የአበዳሪዎቹ ኮሚቴ በበኩሉ ኢትዮጵያ ማሻሻያ የተደረገበትን ሌላ ዕቅድ የምታቀርብ ከሆነ ለድርድር ክፍት እንደሆነ መግለጹን የዜና ወኪሉ ሮይተርስ ዘግቧል። ሁለቱ አካላት ስምምነት ላይ እንዳይደርሱ ካደረጋቸው ጉዳዮች አንዱ የግል አበዳሪዎች ከአበዳሪ አገራት ጋር በኩል ዓይን መታየት አለባቸው የሚለው የኢትዮጵያ መንግስት አቋም ነው። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ ላይ መድረሱንም ተናግሯል። የህግ እርምጃ ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀም ሮይተርስ ዘግቧል። ገንዘብ ሚኒስቴር የድርድሩን ያለ ስምምነት መጠናቀቅ አስመልክቶ ያወጣው ባለ 14 ገጽ መግለጫ ኢትዮጵያ ልዑክና የአበዳሪዎቹ ኮሚቴ ያቀረቧቸውን የብድር ማስተካከያ እቅዶች ይዟል። የገንዘብ ሚኒስትር መረጃ እንደሚያመለክተው አበዳሪዎቹ ኢትዮጵያ ያቀረበቻቸውን ማስተካከያ ሁኔታዎች በብዛት የተቀበሉ ሲሆን፣ በተወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት አላቸው። ገንዘብ ሚኒስትር ካቀረባቸው ነጥቦች አንዱ የአንድ ቢሊዮን ዶላር የቦንድ ዋጋ እንዲቀነስ የሚጠይቅ ነው። ሀየር ከት በመባል የሚታወቀው ይህ ቅናሽ አገራት ያቀረቡት ቦንድ ገበያው ላይ ያለው ዋጋ የሚቀንስበት ወቅት ተግባራዊ የሚደረግ ነው። ኢትዮጵያ 1 ቢሊዮን ዶላር ቦንድ ዋጋ ላይ የ15 በመቶ ቅናሽ ተደርጎ ለአበዳሪዎች የሚመለሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንዲሆን ጠይቃለች። ለአበዳሪዎች የቀረበው ዕቅድ እንደሚያስረዳው መንግስት በታህሳስ 2016 ዓ.ም ጊዜ ባለመክፈሉ የተጠራቀመው ብድሩ 993 ሚሊዮን የሆነ ወለድ ከመክፈሉ በፊት አዲስ የቦንድ ስምምነት ላይ እንዲደረስ ይፈልጋል። የኢትዮጵያ መንግስት አዲስ ውል እንዲታሰር ጥያቄ ያቀረበው ጀምሮ ታህሳስ 2017 ዓ.ም ላይ ሙሉ በሙሉ መመለስ የነበረበት ቦንድ የመክፈያ ጊዜ እንዲራዘም ለማድረግ ነው። የገንዘብ ሚኒስቴር አዲሱ የቦንድ ውል ስምምነት ከጥር 2018 ዓ.ም ጀምሮ ተግባራዊ መሆን እንዲጀምርና ከ3 ወራት በኋላ በ2021 ዓ.ም እንዲጠናቀቅ ፍላጎት አለው። በዚህ ዓመታት ውስጥም በ3 ጊዜ ክፍያ 850 ሚሊዮን ዶላር ከፍሎ ለመጨረስ አስቧል። በዚህ ዓመ በሐምሌ ወር ላይ የመጀመሪያው 350 ሚሊዮን ዶላር የሚከፈል ሲሆን በ2020 ዓመተ ምህረት ሐምሌ ወር ተመሳሳይ መጠን ያለው ሁለተኛ ክፍያ ይፈጸማል። ቀሪው 150 ሚሊዮን ዶላር የሚከፈለው ሐምሌ ወር 2021 ዓ ም እንዲሆን ተጠይቋል። አዲሱ የቦንድ ስምምነት ተግባራዊ በሚሆንባቸው ዓመታት አበዳሪዎቹ ወለድ የሚያገኙ ይሆናል። ይሁን እንጂ መንግስት እስካሁን ተግባራዊ ሲሆን የነበረውን የ6.625 በመቶ ዓመታዊ ወለድ ምጣኔ እንዲቀነስ ይፈልጋል። የገንዘብ ሚኒስትር ያቀረበው አዲሱ የወለድ ምጣኔ ስድስት ነጥብ አንድ ሁለት አምስት በመቶ ነው።